ገመና ፀሐፊ ሰለሞን ሹምዬ ክፍል ሰባት ከወደ ጥግ ተቀምጦ ሲጋራውን በሻይ እያፈራረቀ ይምጋል። ለአራት ዓመታት የቆጠረውን ፍቅርና ትዝታ በሐሳብ ጥርስ እያመነዠከ ሳይገናኙ ባሳለፏቸው አስራ አምስት ቀናት ከልቡ ያደረውን ቅሬታ በቅናትና በቁጭት ጥርስ እያኘከ በፍቅር በምረትና በናፍቆት ትንፋሽ ይውጣል። ያም ሆነ ይህ አይኑን ልዩ ይላል። የሀሳቧ አፍጭቱ ማሳረጊያ ሰዓቱን ተመልክታ አስር ሰዓት ከአምስት ይላል። ቀጠሯቸው አስር ሰዓት ቢሆንም ሩብ ጉዳይ ሲል ነው የደረሰው። ገና እንደገባ ሰው ዙሪያውን ቃኘት ታደረገ። ባለ ሶስት እግር ጠረጴዛዎች በሁለት በሶስት እና ከዚያም በላይ በሆኑ ተጠቃሚዎች ከበው ክብ ክብ ብለዋል። አንዳንዶቹ አፍና ጆሮ ተገጣጥመው ይሾካሾካሉ። ሌሎቹ ደግሞ ከጫጫታው በላይ ለመደማመጥ ይጮሃሉ። የቡናው ማሽን አከታትሎ ቁና ቁና ይተነፈሳል። በመሳሪያ ብቻ የተቀነባበረ ሙዚቃ በሌላ ሀብር ድምፅ ተውጦ ህልሙ ህልም ህልም ይሰማል። እርሱ ብቻ ብቻውን ከራሱ ሲሟገት እንደቆየ ተሰማው። ከእርሱ ሌላ ምንም እንደማያስብ ባያውቅም ትሽ ስልከኛው ብቻ ነው በብቸኝነት የተዋጠ። አይኖቹን ከገንዘብ ተቀባዩ አጠገብ ወዳለው ስልክ እንዳነጣጠረ ማጅራቱን አጥፎ በግራ እጁ መዳፍ እያሻሸ መግቢያው ላይ ተቀምጧል። ትሽ ስልከኛው ስለ ምን ይሆን የሚያስበው? ብሎ አሰበና ትክ ብሎ ተመለከተው። እንዳለ እብድ ስለ ምን ያስባል? ስለ እብደቱ ወይስ ስለ ጤንነቱ? ማን ያውቃል? እኛ እብድ ብለን የምናገላቸው ሰዎች እኮ የራሳቸው ጤንነት፣ የራሳቸው በጎና ጥልቅ ስሜት ይኖራቸዋል፣ ምናልባትም ከኛ የተሻለ ማን ያውቃል? እኛ እነርሱን እብድ እንደምንላቸው እነርሱም እኛን እብድ አድርገው ያዩን ይሆናል። ለእብድ ሰው ጤነኛ እብድ ነው። አስተናጋጇን ጠራና ለራሱ ሻይ ለተሼ ስልከኛው ቡና እንዲሰጠው አዘዘ። አስር ሰዓት ከመሙላቱ በፊት እንደ አመታት የረዘመበት ደቂቃዎች ካለፈ በኋላ ከሰኮንድ ባነሰ ፍጥነት በረሩበት። የቀጠሮ ሰዓት የእጅ ሰዓቱ ለ11 20 ጉዳይ ሲያመለክተው ማመን አልፈለገም። ጊዜ ቆየኝ አይባል ገና ቢሆንና ሰዓቱ ሲደርስ እንድትመጣ ቢመኝም! ጊዜ የሚራመደው ግን በራሱ እጅ እንዳለ ፍቃድ አይደለምና ወደ አስራ አንድ ሰዓት መቁጠሩን ቀጥሎ ሩብ ጉዳይ አላ እንዴ? ቆይ ምንድን ነው የምጠብቀው አለ በሐሳቡ ከሰዓቱ በላይ እንደዋዛ ያሳለፈው አርባ አምስት ደቂቃ ውጤት አልባነት ተሰምቶት ብትመጣ ኑሮ ከአስር ሰዓት አታልፍም ነበረ እህረ እንደውም ከሚወዱላት ከሚያደንቅላት ባህሪዋ ቀድሚያ ነው ስፍራው የሚሰጠው ለጊዜና ለቀጠሮ ያላትን አክብሮት የአጠቃቀም ችሎታ ነው ካለፉት አስራ አምስት ቀናት ለውጧ በቀር ቀጠሮ ከመያዛቸው በፊት አስቀድማ እንደማይመቻት ትገልጽለታለች እንጂ ቀጠሮ ቀጥራው ቀርቶ አምስት ደቂቃም ያረፈደችበት ጊዜ ትዝ አይለውም። ቀጠሮ ቀልድ አይደለም። ትንሽ የሚሆን ትልቅ ቀጠሮ ቀጠሮ ነው። ቀጠሮ ከማያከብር ሰው ቁም ነገር መጠበቅ ባለመጣ ሎተሪ ሀብት እንደመመቸ እንደ መመኘት ይቆጠራል የሚል እምነት አላት። በእርግጥም የፈለገ ከባድ ጉዳይ ቢያጋጥማትም ለቀደመ ቀጠሯ ሟች ናት። ታዲያ በሰዓቱ ከች የምትለውን ያህል ማንም ይሁን ለምን ጉዳይ ከአስር ደቂቃ በላይ አትጠብቅም። አስራ አንደኛ ደቂቃ ላይ አስገራሚ ተአምር ታያለሽ ወይም ዓለም ለአንቺ ትዞራለች ቢሏት እንኳ የምትጠብቅ አትመስልም። ይህንንም ጸባይዋን እንደተዋወቁ ሰሞን ለራሱ ሳይቀር ከአንዴም ሁለቴም አሳይተዋለች። ጊዜና ፍላጎትን ጠብቆ በወቅቱ ያልተገኘ ጥቅም አያረካም ትለዋለች እንዳለ የእርሷን ያህል ባይሳካለትም ለቀጠሮ ያለው አመለካከትም ተመሳሳይ በመሆኑ ባህሪዋን አድንቆ ይወዳላታል ያከብረላታልም። ሰሞኑን ግን የዚህ ጽኑ ልምድና ባህሪ ተቀራኒ እንዲያውም ሸፍጥ ያለበት የሚመስል ሁኔታ ከመጠን በላይ ያስገርሞታል አበሳጭቶታልም፣ ባልተገለጸበት ምክንያት ራሱ በፈጠረው ግምትና ጥርጣሬ ላይ ከጆሮው እንዲዋዘ የነፈሰበት የሀብቴ ዝናቡ አስተያየት ተጨምሮ ጥሩና መጥፎ ሀሳብ ሲፈራረቅበት በመሰንበቱ የዛሬው የመጨረሻ ማረጋገጫ ሆኖ ታየው። ለመለየት መሆን አለበት አለ ሀሳቡ። ሰሞኑን ሀብቴ ዝናቦ የነገረው ሁኔታ እያስተዋለ እንጂ ያለምንም ምክንያትማ ችላ ልትለኝና ከአንድም ሶስቴ ቀጠሮ ከዛሬ ጋር አራተኛ ሆኖ ነው እንጂ። ስንት ቀን ነው የሚያማት? በትክክል አሟት ከሆነ ለምን ቀጠሮ ሰጠ? እምቢ አትልም። እየቀረችስ በይቅርታ ከመታለለኝ የልቧን እየሰራች አለና ጠረጴዛውን በውጥ ነርቶ ሲነሳ በላዩ ላይ የነበረ የሻይ ብርጭቆ ወደ መሬት ነጠረ። እርሱም ካወራጨው የሀሳብ ዓለም ወደ እውነቱ ከብርጭቆ ጋር ነጠረ ደንግጦ። ደግነቱ ብርጭቆ አልተሰበረም። ወለል ላይ ያረፈው በደንዳናዋ የቂጡ ጠርስ በመሆኑ ተረፈ። ሽት ምን ያበሳጫል? አለው። ድምፁ ከራሱ ጆሮ ባያልፍም ከእርሱ ፈጠር ብሎ ከአንድ ወንድ ጋር የተቀመጡ ሁለት ሴቶች ላይ የግል ምጫ በቱን እየሰነዘረ ሴቶቹ ብርጭቆው ወደ መሬት ሲዘል አይተው ነበረ የጮሁት። እንግዳውማ በዚያ ሁሉ ጫጫታና ውካታ መሃል የብርጭቆ መውደቅ ቀርቶ ብረት ቢቀጠቀጥም ድምፅ የሚሰማ አይመስልም። እንዳለንም ከብርጭቆ መውደቅ ይልቅ ያስደነገጠው ያናደደውና ያሳርፍ ያሳፈረው የእነርሱ ጩኸት በመጮኋቸው ሳቢያ እላይ ላይ ያረፈበት የብዙ አይኖች ትኩረት ነበረ። የቤቱ ሰው በሙሉ አይኑን ወደ እርሱ መልሶ ከሙዚቃ በቀር ለጥቂት ሰኮንድ እረጭ አለ። ሁካታው ወዲያው ቢቀጥልም የአብዛኞቹ ጭውውት ካቆመበት የቀጠለው ሰውየው ምን ነካው በሚልና በብርጭቆ አለመሰበር አስገራሚነት ተሟሽቶ ነው። እዛ ሲሚንቶ ላይ ተወርሮ እጁ እየተንቀጠቀጠ ሂሳቡን ከፈለና ጉልበትና ጉልበቱን እየተመታታ ወጣ። ሮጥ ሮጥ አለና ከኋላ በኩል ክንዱን ያዝ አድርጎ አቆመው። ሀብቴ ዝናቡ እህ ጆሮ አይሰማም ማለት ነው? ታወኝ ባክህ ዛሬ ልክ አይደለውም አለ። እንዳለ ብስጭት መደበቅ ተስኖት፣ ምን ዛሬ ብቻ ሰሞኑን እንጂ፣ ሰሞኑንም እኮ ልክ አልነበርክም። ምን እንደሚያበሳጭህ ገብቶኛል። ዛሬም አስደገፈችህ አይደል? ጠዋት እኮ በስልክ ዛሬ በአስር ሰዓት የመጨረሻ ስትል እርሷን እንደሆነ ገብቶኛል። አንተ ለምን አትረሳትም አለው። እኔ እኮ ምን እንዳስነካችኝ አላውቅም። ሰው አንድ ቀን ይታለላል፣ ሶስትና አራት የመታለላለን ለሀብቴ ማማከር ፈልጎ ሳይሆን የራሱን የውስጡን ስሜት ሳይታወቀው በመተንፈሱ። አልሰማኝም እንጂ ከዚህ ሁሉ በፊት እኮ አስቀድሜ ነግሬ ነበር። ይቅርታ አርግልኝና አሁንም በዚህ አያያዝ ገና ብዙ ይደርስብሃል። ከበስተጀርባህ ያዘለችውና ጉድ ላስታውል ትወደኛለች እያልክ የምትመጻደቅባት ዳርሜለሽ ዳርሜለሽነቷ ለውበትና ባህሪዋ ሳይሆን በአንተ ላይ ለፈጸመችው በደል መጠሪያ እንደሚሆናት አልጠራጠርም አለ ሀብቴ ቆይ እኔ እኮ ግድ ውደጅኝም ብዬ አላስኮትም ለምን ቀጠሮ ሰጥታ ትቀበላለች ለምንስ ትቀራለች? አልመጣም በቃህኝ ብትለኝ እኮ በጉልበት አላስፈራራት ለምን እንደ ህፃን ታታልለኛለች እርሷን ያገኝ ይመስል ሀብታሙ ላይ አፈጠጠበት ትቀልዳለህ እንዴ በቃህኝማ እንዴት ትልሃለች እንደዛ እንድትል ነበር የጠበቀ አትሳሳት አየ ሴቶች እኮ ከእኛ የተሻሉ ቆቆች ናቸው በዚህ አንተ ልቦ አስኪ ጠፋ እየተሰላለመች ወደድኩትን ትልና በዚያ ደግሞ ከሌላ ጎያ ትለጠፋለች። ያንተማ ማን አለ ትለዋለች። አንተም እርሱም ግራና ቀኝ በፍቅር አጥምዳ ስታማረጥ ከቆየሽ በኋላ ትርፍ ወዳለበት ዘወር ነው። አሁን ታዲያ ምን አተረፉ? አልፈልግምህም ትበልህ። ለጊዜው ማበላለጫ ሚዛኗ አንተና ሌላው እኩል አድርጎ ካሳያት የአንዳችሁ ዕድልና ጥቅም ሚዛን እስኪደፋ ሁለቱ ወገን እያባላች ማቆየት አለባት። ይሄ ደግሞ የማንኛውም ሴት ባህሪ ነው አለው። አፉን በግራ እጁ እንደከለለ እንዳለ ከኪሱ ሲጋራ አውጥቶ ሲለኩስ ሀብቴም የራሱን አወጣና በእንድ ያለ ላይተር ለኮሰ።